መዳም ቤት ህፃን ልጅ የምትጠብቁ እንዲሁም ደግሞ የጃጁ አሮጊቶች የምትጠብቁ እህቶቼ፣ ስፔሻሊ ሳውዲ አረቢያ የትኛውም አረብ ሀገራት ላይ ያላችሁ ተጠንቀቁ። ይሄ ቪዲዮ ለብዙ እህቶች እንዲደርስ ሼር ሼር ሼር አድርጉት ማለት ነው። ምክንያቱም በእውነትም ይሁን በውሸትም እንደ ቀልድም ይሄ ነገር በአደባባይ አድርገውታል። ሰራተኛ ናት። ያያችሁት ነው ቪዲዮ፣ ቀንጨባርግ ያሳየኋቸው ቪዲዮ ማለት ነው ነገ ደግሞ የእውነት ያደርጉታል። ይሄን ነገር እንዳትጠራጠሩ፣ ራሳችሁን ጠብቁ። ለራሳችሁ ያላችሁት እናንተ ናችሁ። ራሳችሁ ከምንም መጥፎ ነገር መጠበቅ የምትችሉት እናንተ ናችሁ። ህጉ ወረቀት ላይ ብቻ ነው የሚሰራው። ገብቷቸዋል። ለምሳሌ አሮጊቱ ሴቶች የምትጠብቁ እህቶቼ፣ ህፃን የምትጠብቁ ድንገት በእናንተ ምክንያት ካልሆነ የወደቁት፣ ምናልባት ከደረጃ ተንሸራተው ቢወድቁ፣ ምናልባት እናንተ በሌላችሁበት ሳታያቸው ቢወድቁ ራሳቸውን ቢስቱ፣ እንዳትነኩ። በጃችሁ አደራችሁ ነው ምላችሁ። እኔ ከኢትዮጵያ ስመጣ አሮጊት ለመጠበቅ ነበረ የመጣሁት ማለት ነው። ከዛ ያቺ አሮጊት ፓምፐርስ ምትለብስናት የጃጀች ጤነኛ አሮጊት አይደለችም። ከእለታት አንድ ቀን ትወድቅብኛለች፣ ወድቃ ግንባሯ ትደማለች ካሜራ በዙሪያ አለ። እኔ ሆዬ የእናንተ ምስኪን እህት ምንም አላቅም፣ በሰዓቱ ላነሳት እሄዳለሁ ኢትዮጵያ መስሎኛል። ላነሳት ሲሄድ ፊሊፒኗ እየሮጠች መጥታ ህይወቴን አዳናቸው። ወላሂ ሁነቴን ነው የምላቸው። ምን አለችኝ? እንዳትነኪያት አለችኝ። ለምን? ወድቃ እኮ ነው አሮጌት፣ እኮ አታሳዝናል? ምናምን አታሳዝንም። በቃ ወደቀች፣ ራሷን እስክትነቃ ድረስ እንዳትነኪያት። ሰዎቹን ሄደች ጥሪ አለችኝ። ለምን ስላት፣ እቺ ሴትዮ ድንገት አንቺ እየነካካሻት ብትሞትብሽ አንቺ ገደልሽ ተብለሽ የቁም ስቅል ነው የምትሰቀዩ እዚ ሀገር ላይ ብላ አስቆመችኝ። ከዛም በኋላ ለራሴም ተምሬም ለሌሎች እህቶችም እያስተማርኩ ነው ማለት ነው። ብዙ ጊዜ የምነግራችሁ ነገር ከህይወቴ ያለፉ ነገሮች ናቸው ዝም ብሎ ፍልሳፊ ፍልሳፊ አይመጣም ሲጀመር ከራሴ ላይፍ በቃ እየቀነጨቁ እያንዳንዱ ያሳለፍኳቸውን ነገሮች በስደት በሀገር ደረጃ ያየኋቸውን ነገሮች የምነግራችሁ ማለት ነው እነዚህ ነገሮችም ጠንቀቅ በሉ ሌላ ሶስተኛው ከእንትን ከአረቦች ወንዶች ጋር ኮንታክት ያላችሁ እዛው መዳም ቤት ውስጥ ሆናችሁ ከአረብ ወንድ ጋር ኮንታክት ያላችሁ ቶቼ አቁሙ ከአረብ ወንድ ጋር ከመዳም ባል ጋር ከመዳም ልጅ ጋር በሲሪስ ነው ወለፊ። እኔ በሄድኩበት ሁላ አቤት አደላቸውም፣ ሲጀመር ለመጥራት ራሱ አይሞክሩም። እኔን ማለት ነው። ምክንያቱም እኔ ፊት አልሰጣቸውም። ሕይወቴን እፈልገዋለሁ፣ ሰላም እንፈልጋለሁ። ከእነሱ ጋር ቀና ብላችሁ ሰጣ ገባ ውስጥ የምትገቡ በጣም በርካታ እህቶችን ሚዲያ ላይ ማያለው ማለት ነው። ስለዚህ እጅግ በጣም ጥንቃቄ ማድረግ አለባችሁ። የአረብ ሴቶች በባላቸው አይደራደሩም። ምክንያቱም እንደኛ በየሄዱበት ወንድ የማየት እንትን የላቸውም፣ ሞራል የላቸውም። ወንድም እንደኛ አያገኙም። እኛ እኮ የመረጥ ነው የፈለግ ነው ነው እኮ መርጠን መናገባው። እነሱ ግን አይችሉም። ገብቷቸዋል አይደለም አይችሉም። በየሀገራቸው ባህል አይደለም እንደዛ አይነት ነገር ከባህላቸው ያፈነገጠ ነው። ስለዚህ እነሱ በአርባ አመት እና በአርባ አምስት አመታቸው ያገኟቸውን ወንዶች እናንተ ለማማለል የምትሞክሩ ከሆነ የሚጠብቃችሁ ልክ እንደዚህ እህት ነው። ተጠንቀቁ። ወለ እውነቴን ነው። በጣም ብዙ እህቶቼ ትጃጃላላችሁ። አሁን ቲክቶክ ትቀረጻላችሁ ከወንዶቹ ጋር ለሀቢብቴ ይቀናሉ እንኳን እነሱ ለምሳሌ እኔ እንደ ቀልድም ከባሌ ጋር ቲክቶክ እቀርጻለሁ ምናምን ብለሽ ብትላላጭ እኔ እንትን ዝም አልልም፣ ለመግደል ደረጃ ምናምን ባልደርስም ዝም አልልም። ሀቂቀተን ነው የምልሽ የምላችሁ። እና በጣም ተጠንቀቁ፣ ጥንቃቄ አድርጉ። ለራሳችሁ ያላችሁት እናንተ ብቻ ናችሁ። ህጉ ወረቀት ላይ ብቻ ነው። እናንተ ከመጥፎ ነገር ራሳችሁን መጠበቅ እምትችሉ እምትችሉት እናንተ ናችሁ። ህጉ ለምሳሌ እናንተ ላይ ጉዳት ከደረሰ በኋላ እሱም ከደረሰላችሁ፣ ለሬሳ ህግ ቢደርስለት ምንም ጥቅም የለውም። ስለዚህ አንደኛ ህፃን የምጠብቁ እናቶች፣ ይሄ የጃጃሮ ጌቶች የምጠብቁ፣ ሶስተኛ ደግሞ ከወንዶቻቸው ጋር አይናችሁን ነቀሉ። ሲሪየስ ገጭታችሁ ስራችሁና ስራችሁን ብቻ መመልከት አለባችሁ። ከመዳም ልጆች ጋር ፍቅር ያዘኝ የመዳም ልጅ ፍቅር ይዞኛል እንዲት ላድርግ ብና ምትሉ ቶቼ ማለት ነው በጣም ተጠንቀቆ በጣም ጥንቃቄ ያስፈልጋል። ይሄ የሰው ሀገር ነው። እናንተ የመጣችሁት ከራሳችሁ ሀገር ወንድ ወንድ ጋር እናንተ ፈጣሪያችሁን ካልፈራችሁ እንደፈለጋችሁ መሆን ትችላላችሁ። ያ አያሳስበኝም። እኔ አታድርጉትም አልላችሁም። መብታችሁ ነው። አያገባኝም። በእናንተ ቀብር እኔ አልጠየቅም። ገባችሁ? ግን አረብ ሀገር ላይ ግን እናገራለሁ። መናገር እችላለሁ። ለምን ነጌስ ስቅላት ስለሚጠብቅሽ፣ እያንዳንድሽ ማለት ነው እና የሆነች ኢትዮጵያ ደግሞ በትላንትና ሚዲያው ላይ ሲዘዋወራ የወድ ቀለበት አደረገላት አረቡ ማለት ነው፣ ሐቢብቲ አረብ። የሆነ ችግር ከሌለበት ሰራተኛ አያገባ፣ ገባሽ? ሰራተኛ አያገባ። እንዛ አገር ላይ አረብ ሀገር ማግባት ማለት በጣም ከባድ ነገር ነው። በጣም ሪስክ ያስፈልገዋል። አረብ ሀገር ላይ ስታገቡ አንቺ ህጋዊ መሆን አለብሽ። በሽማግሌ ምናምን ሳይሆን በህግ መጋባት አለብሽ። ለምን ነጌ ከሱ ጋር ብትፋቺ በሰላም ልጆችሽን ይዘሽ ወደ አገርሽም ይሁን የፈለግሽበት አገር መንቀሳቀስ እንደምትችይ ገባሽ። ያለበለዚያ ግን ዝም ብላችሁ አገኘው ከኢትዮጵያ ድህነት፣ ከኢትዮጵያ ችግር፣ ከኢትዮጵያ መጥፎ ወንድ ይሻለኛል ብላችሁ የአረብ ወንድ ላይ ሄዳችሁ የምትለጠፉ ከሆነ ነገ ህይወታችሁ ይበላሻል። ይህን ሊና ጸጸት ይገላችኋል። ምነው ባላደረግኩት ኖሮ ትላላችሁ። በጣም በርካታ እህቶቼ ዝም ብለው ዝም ብለው ከአረብ ጋር ሳይፈራረሙ ተጋብተው ብዙዎቹ ልጅ ተነጥቀዋል። ብዙዎቹ ህይወታቸውን ለማጥፋት ቀን በቀን ይጥራሉ። ብዙዎቹ በልጆቻቸው ናፍቆት ተቃጥለዋል፣ ራሳቸውን ጎድተዋል። ስለዚህ እነዚህን ነገሮችን ጥንቃቄ ማድረግ መቻል አለባችሁ። ገባሽ? መዳም የእሷ ወንድ ላይ የሆነ ነገር ስታደርጊ ብታይሽ ወስዳት አስገድልሻለች። ገባሽ? እንደገና ደግሞ እነሱን ፎቶ ማንሳት እነሱን ፎቶ አንስቶ መሰት ያስገድላል። ገባችሁ? የሆነች ኬንያዊት የመዳሟን ከባለዋ ጋር የተነሳችውን ፎቶ ፎቶ አንስታ ቤት ውስጥ ፌስቡክ ላይ ትለጥፈዋለች። ገባችሁ? ከዛ ስትለጥፈው ያ ፌስቡክ የእነሱ ቁጥር ስለሆነ የአሰሪዎቿ ስልክ ቁጥር ስለነበረ ሲም ካርዱ ቀጥታ ስትፖስተው ያየዋታል። ምንም አላሉ እና የሆነ ቦታ ትደርሻለች ተብላ በሌላ ሹፌር ብር ከፍላ፣ በሌሎች ዜጎች ማለት ነው ብር ከፍላ አስደብድባ አስቀጥቅጣ መርፌ፣ የእብድ መርፌ አስወግታ ነው እብድ ናት ብላ የእብዶች ማዕከል ያስገባቻት። እነዚህ ነገሮችን መገንዘብ መቻል አለባችሁ። ጥንቃቄ አድርጉ። ሰው አገር ላይ ስትኖሩ እጅግ በጣም ለራሳችሁ አላፍትና መውሰድ ያለባችሁ እናንተ ናችሁ፣ ሌላ ሰው አይደለም። ገብቷችኋል አይደል? እንደ ቀልድም ይሄ ነገር አይተነዋል፣ እንደ እውነት ነገ እናየዋለን። በእርግጠኝነት ነው የምላችሁ ማለት ነው።